በትግራይ በአማራ፣ በኦሮሚያ አንዳንድ አካባቢ የምናያቸው ጉዳዮችም መልክ እየያዙ ይሄዳሉ። ኢትዮጵያ ውስጥ ዛሬ ልጠቅልል የሚለውም ኢትዮጵያን አላወቃትም፣ ልገንጠል የሚለውም ኢትዮጵያን አላወቃትም። ለምንድን ነው መሳሪያ የሚያነሳው? ሰው ሀሳቡን በነጻነት መግለጽ የማይችል ከሆነ መጠየቅ የማይችል ከሆነ ስለተናገረ የሚገደል ከሆነ መብቱን ለማክበር መሳሪያ ማንሳት አለበት። አንስተዋል ባሌ። በዚህ ዘመን ብትፈልጉም ባትፈልጉም ሲኒየር አመራሮች እዚህ ያላችሁ ውጭም ያሉ እናንተን የሚመስሉ ሰዎች ኤግዚት ማድረግ አይቀሬ መሆኑን አምኖ መቀበል ያስፈልጋል። ሁሌ አለሁ ማለት አይሰራም። ነበርክ፣ ትሄዳለህ። አሁንም ሙሉ በሙሉ ከችግሮቻችን እንዳልወጣን አውቃለሁ። ችግሮች እንዳሉ አውቃለሁ። እነዚህ ችግሮች የፖለቲካ ስርዓታችንን በማስተካከል እየተቻቻልን እኔ ያልኩት ብቻ አይሆን ሳንል የራሳችንን ጉዳይ ሳፕረስ አድርገን ለሀገር የሚጠቅም ነገር በመስራት እንፈታቸዋለን። የእኛ ምርጫ ምን እንደሆነ እዚህ ያላችሁ ሰዎች መገንዘብ አለባችሁ። ምርጫችን ምን እንደሆነ ካልገባችሁ መንገዳችን ለየቅል ነው የሚሆነው። አሁን እኛ የተጀመሩ ስራዎችን ጨረሰን አናውቅም፣ ግን የተጀመሩ ስራዎች ታይተው፣ ተረግጠው፣ ታቅደው በጠቅላይ ሚኒስትሩ እየተብራሩ ሄደን ያየነው እነሱንም ለማየት ግን ሄደን ትንሽ ስራ ፖይዞን ደክሞናል ያን እንኳን ያልኩት ለመዝረፍ ነበረ ግን መዝረፍ የሚለው ቃል ትንሽ ከወድ ስለሚል ነው። ሶፍ ኡመርን የማየት ያው መልካ ምድር ክላሶቻችን ላይ ሶፍ ኡመር ኢትዮጵያ ከምትኮራባቸው ተብለዋል። የመንግስቱም በኋላም የነበረው ሽፍታ ኢትዮጵያ ውስጥ ጠፍቶ አያውቅም። ወንበር ለማጽናትና ሽፍታ ለማሳደድ 100% የደከሙ መሪዎች ሶፍ ኡመርን ዘንግተውታል። የሶፍ ኦመር ዋሻ ወግ የቀድሞና የአሁን ባለስልጣናቱን ያጣመረ መሆኑን ተመልክተናል። ከአባዱላ ገመዳ እስከ ሽመልስ አብዲሳ፣ ከጻድቃን ገብረ ትንሣኤ እስከ ጌታቸው ረዳ፣ ከኮማ ደመቅሳ እስከ ሙፈሪሃት ካሚል፣ ከጁነዲን ሳዶ እስከ ሬድዋን ሁሴን፣ ከሕዋት መራሹ ኢህአዴግ እስከ ብልጽግና በተለያየ ሥልጣን ላይ ሆነው ያየናቸው አሁንም ያሉ ጭምር በኦሮሚያ ክልል ባሌ ዞን ጉብኝት ካደረጉ በኋላ የተሰማቸውን የተነፈሱ ዘንድ ማይክ ጨብጠዋል። በዚህ ውይይት ፈገግ ከሚያሰኙ የቧልት ቃላት አንገብጋቢ ሀገራዊ ጉዳዮች የተነ የሚወስም ሲሆን ለኢትዮጵያ ፈተና የሆነውን የሰላም ጉዳዩን በተለይም በቀደሙ ባለስልጣናት አንደበት ንግግር ላይ ተደጋግሟል። ይህ ወግ ብዙ ፖለቲካዊ ትርጉሞችን የሚያሰጥ በጠቅላይ ሚኒስትር አብይ አህመድ ዙሪያም ማንና ማን እንዳለ ፍንትው አድርጎ የሚያሳይ አጋጣሚ ሲሆን ለዛሬ የተወሰኑ ንግግሮችን አለፍ አለፍ እያልን እንመለከታለን። ውድ ኢትዮስካይ ሚዲያ አድማጭ ተመልካቾች፣ አብራችሁ ስትቆዩ ሚዲያችንን ሰብስክራይብ ማድረጋችሁን እንዳትረሱ መልካም ቆይታም እኔ መጀመሪያ ወደዚህ እንደዚህ ጉብኝት መጣለሁ? ወይ ሲባል ምንን ኤክስፔክት እንደማደርግ አላውቅም ነበር እና ያው ማየት እፈልግ ስለነበር እሻልኩኝ። እዚህ ከመጣሁ በኋላ ያየሁት ነገር ፈጽሞ ከገመትኩት በላይ ነው። ይህ እንደዚህ አይነት ሁኔታ አያለሁ ብዬ አልገመትኩም ነበር። አንደኛ ከድሮ የስራ ጓደኞቼ የትግል ጓደኞቼ ጋር አብረን ብዙ ጊዜ እንድናሳልፍ እድል አገኘሁ። ከረጅም ጊዜ በኋላ ባዱላን፣ አቶ ግርማን፣ አቶ ጂነድንን፣ ኩማን አላገኘኋቸውም ነበር። አሁን ሽመልስ አብሮን እያለ ብዙ ነገር እንድናወራ ብዙ ነገር እንድናገር ድል ከፍቶልናል። በጣም ነው ደስ ያለኝ። ከዛ በላይ ግን ባሌ እኔም በወሬ አውቀዋለሁ ማለት እንደነ ባዱላ እንደነ ወርቅነህ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 የፖለቲካ ስርዓታችንንም አስተካክለን ችግር በሚፈታ መንገድ ከሄድን በጣም በጣም ብራይት የሆነ የወደፊት እድል እንዳለን ነው እያሳየኝ ይሄድ ያለው። አሁንም ሙሉ በሙሉ ከችግሮቻችን እንዳልወጣ ነው አውቃለሁ። ችግሮች እንዳለው አውቃለሁ። እነዚህ ችግሮች የፖለቲካ ስርዓታችንንም በማስተካከል እየተቻቻልን እኔ ያልኩት ብቻ ይሁን ሳንል የራሳችንን ጉዳይ ሳፕረስ አድርገን ለሀገር የሚጠቅም ነገር በመስራት እንፈታቸዋለን። ከዚህ ጎን ለጎን ደግሞ የኢኮኖሚ ሁኔታ እየተሻሻለ ሲሄድ የፖለቲካ ስርዓታችንን የበለጠ ያጠናክረ ይሄዳል የሚል ተስፋ እንዲይዝ ነው ያደረገኝ። ይህንን ሳይ ተስፋውን አያለሁ። አሁን ያለውን ተጨባጭ ፕሮብሌምም አውቃለሁ፣ አያለሁ። እነዚህን ሁኔታዎች መፍታት እርጀንሲ ያለው ጉዳይ እንደሆነ ይሄ ስራም እነሱን ከመፍታት አንጻር የተወሰነ ቀላል ያለውን እርምጃ ወደፊት እንደሚወስደን አስባለሁ። ለሌላው አንድ የሚያያት ነገር ብርቅ ነገር እሷን አዋዶ ወዶ አድንቆ መሸጥ የሚቻልበት ነገር እያለ እኛ ራሳችንን ለማወቀ መለመፈለግ ያወቅነውን ማድነቀ መለመፈለግ እሱን ለማልማትም ያልፈለግንበት ምክንያት የትኛውን ኢትዮጵያ ነበር ታዳ የወደድናት የሚያስብል ጥያቄ ያስነሳል።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 ድሃ ሆነናል። ድሃ ክብር የለውም። ይሄንን ስናይ እልህ ሊይዘን ይገባል። ለምን በእውነት ለመናገር ይሄንን ሁሉ ይዞ ድሃ መሆን ያሳፍራል። ይሄ መነገር አለበት። በትክክል መነገር አለበት። ህዝቡም ማወቅ አለበት። ይሄ እንደተጠበቀ ሆኖ ግን አሁን የተጀመረው ስራ፣ በድፍረት የሚወሰነው ውሳኔ በፍጥነት የሚያልቀው ስራ እና ትልቅ መስዋዕትነትን የሚጠይቅ ስራ ደግሞ ተጀምሯል። ክቡር ጠቅላይ ሚኒስትር ሁሌኛ በሰራነው ስራ አንኮራም፣ የተለየ ክብር እንዲሰማንም አይፈለግም። ግን የተሰራ ስራ መነገር አለበት፣ ሁላችንም ልንረካበት ይገባል። ይሄን ይሄ ተስፋ ሰጥቶኛል። እኔ ይሄንን ሀብት ወደ ጥቅማችን ቀይረን ከድህነት እንወጣለን ከበረች ሀገርና ህዝብ እንሆናለን የሚል ተስፋ ሰጥቶኛል። ይሄንን የተጀመረውን ተስፋ በሙሉ በሙሉ አቅም ተግባራዊ እንዳናደርግ ግን እንቅፋት የሚሆኑ ነገሮች አሉ። ሁለት ናቸው ለእኔ። አንድ የሰላም ችግር፣ ዛሬ ኢትዮጵያ ውስጥ በእኔ እምነት ጥይት የሚተኮስበት ምክንያት አለ ብዬ አላምንም። ባሌ ለዚህ ትልቅ ምሳሌ ነው። ለምንድን ነው መሳሪያ የሚያነሳው ሰው ሃሳቡን በነጻነት መግለጽ የማይችል ከሆነ መጠየቅ የማይችል ከሆነ ስለተናገረ ተናገረ የሚገደል ከሆነ መብቱን ለማክበር መሳሪያ ማንሳት አለበት። አንስተዋል፣ ባሌ በዚህ ዘመን። ዛሬ እኔ እንደሚገባኝ እስከማውቀው ድረስ ባሌ ደግሞ ሰላምን መርጦ ሰላም ነው፣ ይሄ ዞን ትልቅ ምሳሌ ነው። በዚህ እኔ የኢትዮጵያ ህዝብም ፓርቲውም መንግስትም በከፍተኛ ደረጃ ማውገዝ ያለብን። ይሄንን የጀመርነው ነው እናስቀጥል ከተባለ የጥይት ተኩስ መቆም አለበት። ይሄንን ህዝቡ በዋናነት መውሰድ አለበት ብዬ አምናል። እሱ ከሆነ ይቺ ሀገር ተስፋ አላት፣ ታሪካችን ይቀየራል። ስለዚህ አንዱ በዚህ አጋጣሚ መናገር የሚፈልገው ይህንን ነው። በሁለተኛ ደረጃ የሚሰሩ ስራዎች ተጠናክሮ እንዳይቀጥሉ ከግራና ከቀኝ የሚመጡ አሉታዊ አስተሳሰብ አሉታዊ ወሬዎች እርሶም ፓርቲውም ብዙ ለዚህ ቦታ የሚሰጥ አይመስለኝም። ከዚህ በላይም ቦታ መስጠት የለብንም ብዬ አምናለሁ። ምክንያቱም የሚታይ የሚዳሰስ ነገር ሌላ ትርጉም ስሰጠው ታያለህ። ይሄ ነው የሚጎላው። ይሄ አይጠቅምም፣ ለማንም አይጠቅምም። መጨረሻ ላይ ማንሳት እንፈልገው ብዙ ጊዜ አንዳንድ ነገሮች ይጀመሩና እርካታ ይመጣል። ገና ነው ጅምሩ ተስፋ አለው ብለን ስንል እርካታ ግን መኖር የለበትም። እንቅፋት ነው የሚሆነው። ገና ብዙ ነገር አለ፣ ገና ብዙ ፈተና አለ፣ ገና ብዙ መንገድ አለ። እሱን ላይ በግንባር ቀደምትነት እርሶ ቀጥሎ ፓርቲው ሌላውም አመራር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 በጣም ሀብታም ምድር መሆኑ ምንም የሚያጠራጥር ነገር አልነበሩም። እንዲህን አትሊስት ሀብት ለመጠቀም እንኳ መንገድ ቀደም ብሎ መስራት እንዴት አልታያቸውም ብዬ ጠይቅ ነበረ። ያን እንኳ ያልኩት ለመዝረፍ ነበረ ግን መዝረፍ የሚለው ቃል ትንሽ ከወድ ስለሚል ነው። ሶፍ ኡመርን የማየት ያው መልካ ምድር ክላሶቻችን ላይ ሶፍ ኡመር ኢትዮጵያ ከምትኮራባቸው ተብለዋል ትሰሟዋል ሶፍ ኡመር አጠገብ ሆኜ ሶፍ ኡመር የሚሄድ ፍላጎትም አልነበረኝም ብፈልግም ኖሮ ኢንፍራስትራክቸሩ አልነበረም። በጣም መንቻካ ፈረንጆች ማየት አለብን ብሎ ከሚመጡት በስተቀር እዚህ ጋር የሚባል እንቅስቃሴ የለም። የመጀመሪያው ትኩረቴ እንኳንም አጋጣሚ ተፈጥሮ ወደ ሶፍ መር ለመምጣት ሶፍ መርን ቅድም ጻድቃንም እንዳነሳው መልክዓ ምድር ብቻ ሳይሆን ታሪክም እንደሆነ ለማየት እድሉ እንኳን ገጠመኝ ይላሉ። ሶፍመር መር እንዳልኩት ዋሻ ይቺ ፎቶ ላይ የምናያት ነገር ብቻ ነች እንጂ ውስጥ ገብተህ ይህን ያክል ረዥም ርቀት ያለው ሰብተራኒያን ዓለም እንደሆነ እንግዲህ፣ የባሌ አካባቢ መልክዓ ምድር ተራሮች አሉት። ቅድም እነ ጁነዲን ሳያነሷቸው የነበሩ እኔም ትልቁ ፒክ ላይ ፎቶ ለመነሳት ጭምር የቻልኩበት ነው። በታሪክ ምንሰማ የነበረ በወሬ ምንሰማ የነበረ ከመልክዓ ምድርነት ባለፈ ሰውን አታስታውስም፣ ታሪኩን አታስታውስም። ስለዚህ ተጨማሪ ታሪኮችን ማየት የምንችልበት እድል ስለተፈጠረ በጣም ጥሩ አጋጣሚ ነው የሚል እምነት አለኝ። ሶፍ ዑመር መልክዓ ምድር ብቻ ግን አይደለም። ባሌ ያሉት ተራሮች መልክዓ ምድር ብቻ አይደለም። ውብ የመሆናቸውን ያክል ብዙ እንስሳት መያዛቸውን ያክል ታሪክም ናቸው። ይህ አካባቢ ለምሳሌ የኢትዮጵያ ኢንተግራል የመልክዓ ምድር አካል ነው። ሶፍ ዑመር ይኮራበታል። ሰሜን ማነው የባሌ ማውንቴንስ ይኮራባቸዋል። ግን ደግሞ እዚህ አካባቢ ከአንድ ሺህ ዓመት በፊት ጀምሮ ከሙሉ ዓለም የተሰባሰቡ የእስልምና ምሁራን ትምህርት ይቀስሙበት የነበር አካባቢ መሆኑን ማንም ሰው አስበው ሰው አያውቅም፣ የታሪካችን አካል አድርገንም ተንትነነው አናውቅም። ሰው በጂኦግራፊ የምንኮራውን ያክል ታሪኩም አካላችን ነው ብለን አስበን የምንችልበት አጋጣሚ ነበር ወይ? ቅድም እንደተነሳው ለጂኦግራፊ ያለን ፍቅር ኢትዮጵያም ሆነ ሂማሊያስ ሆነ ብዙ ላይ ቀየር ይችላል እዛ ውስጥ ያለው ታሪክ ግን የእኛም ታሪክ አካል ነው ብለን ባሰብን ቁጥር ነው የበለጠ አታችመንታችን የሚጠነክረው እና ከመልክዓ ምድሩ ወጥተን ታሪኩንም ጭምር ለማየት አጋጣሚ ስለፈጠረ ከሶፍመር ጀመርን እንጂ ያየናቸው አካባቢዎች ውስጣቸው ብዙ ታሪክ ያዘሉ ናቸው። ይህንንም ለማየት እድሉ ስለገጠመን አይ ቲንክ ጥሩ አጋጣሚ ነው የሚል እምነት አለኝ። ከሌሎች ጋር መገናኘት እኔም ያስደስተኛል። ቅድማ አባዱላ ሲያነሳ ተመላልሻለሁ ይላል ጁነዲንም ተመላልሻ ሁሉም እዚህ ኖሮ ነበረ። ለምንድን ነው መሰረተ ልማት ማስፋፋት ያልቻል ነው የሚለው ጥያቄ ተመልሰ ስታየው፣ ምናልባት የእንቁላልና የጫጩት የዶሮ ፕሮብሌም ጉዳይ ነው። ሰላምን ልማት ነው የሚያመጣው ወይስ ልማት ነው ሰላምን የሚያመጣው? እርግጠኛ የሆነ መልስ መስጠት አትችልም። ቢያንስ ግን አንዱ አንዱ ይደግፋል። አባዱላ እዚህ በምትመጣበት ሰዓት አብዛኛው የማረጋጋት ስራ መስራት ላይ ትኩረት አድርገ ሊሆን ይችላል። ጁነድን በሚመጣበት ሰዓት ስላይትሊ የተለየ ስራ ሰርቶ ሊሆን ይችላል። እንደዛው የሆነ ይህንበት ሂደት ነው። ግን በተግባር እዚህ አካባቢ ያለውን ፖቴንሻል መጠቀም ያስቻለን እድል ለምን አላየንም ብለን ስናስብ ታሪክ አለው፣ ጂኦግራፊ አለው፣ ብዙ ሀብት አለው። ቢያንስ ቢያንስ ወንዞች አሉት። ከዲቫስቴሽን ውጪ ለልማት ውሎ የማያውቁ ወንዞች አሉ። ራሱ ሶፍ ዑመር ዋሻን እንኳ ያየን እንደሆነ ወንዝ በሚሞላበት ሰዓት ዋሻ ውስጥ ሲገለጽ እንደሰማሁት፣ ጠቅላይ ሚኒስትሩም ሲገልጽ እንደሰማሁት እዚህ አጋጣሚ ወንዝ በሚሞላበት ሰዓት የፈልግከውን ብሰራ ጠራርጎት ነው የሚሄድ። ሰ እንደዚህ አይነቱ ኢንፍራስትራክቸሮች እንኳ ለመስራት የማያስችል ተፈጥሮ እዳ የሚሆንበት ሁኔታ ወደ ሀብት እንዴት እንቀይረዋል የሚለው ነገር ምታስብ መቻል አለበት። የእኛ ከኋላ ጋር ያለን ጸብ ከኋላ ጋር ያለን ጸብ በሳቢዎቻችን እንዳስቀመጥ ነው ወደፊት መራመድ እንዳንችል በእጅጉ ይዘውናል። አንድ ሰው ኋላውን ማየት ያለበት ለትምህርት ብቻ ነው። ከዚያ ያለፈው ንትርክና ትናንትና ውስጥ መኖር ዛሬን እንዳንሰራ ነገን አርቀን እንዳንመለከት ይጋርዳል። ሶፍ ሞር ኬቭ ውስጥ ያገነው ነገር በሆነ ዘመን የኢትዮጵያውያን ስልጣኔ ይመስለኛል። ለዚህ መነሻዬ አንደኛ ላሊበላ በሄድኩበት ወቅት የነገሩኝ ከላሊበላ እስከ አክሱም ውስጥ ለውስጥ የሚያስኬድ ኬቭ አለ ይላሉ። የተወሰነ ሞክረው ጭለማ ስለሆነ የአየር ችግር ስላለ ፈርተው ተዉ እንጂ የሞከሩ ሰዎች አሉ። ጻርቃን ደግሞ እንደነገረኝ ፋጺ አካባቢ ዋሻ አለ። እነሱም ትንሽ ሞክረው ትተውታል። ግን በጣም ርቀት ወዳለው ቦታ እንደሚወጣ እንደሚያገናኝ ሪፖርት ሰምተዋል። በሆነ ዘመን የኢትዮጵያውያን ዜጎች በየቦታው ዋሻ ፈልፍለው አንድን ጫፍ ከሌላ ማገናኘት ልምምድ የነበራቸው ይመስለኛል። የበለጠውን ተመራማሪዎች፣ ሳይንቲስቶች መፈተሽ ቢኖርባቸው። ለምንድን ነው እኛ ስንመጣ እዚህ አካባቢ የሚታወቀው ዋሻ ይሄ አይደለም። ስንወጣ አሳያቸዋሉ በሌላ ጫፍ ያለ ነው። እዚያ ውሃ አስቸግሮን ስንፈልግ ነው ያገኘ ነው። ይሄን እምብዛም አይታወቅም። ይሄ ዋሻ ቅድም ሶፍመርን አውቀዋለው ያለ ሰው ማንኛችሁም አታውቁትም። ይሄን ዋሻ እምታውቁት በዛኛው ጫፍ ያለውን ሲፈለግ ተገኘ። አሁንም ያልደረስንባቸው በጣም በርካታ ቦታዎች አሉ። የሚገርማችሁ አንደርግራውንድ አለ እዚህ ውስጥ ያልገባንበት ዘሴም ሴም ዋሻ አንደርግራውንድ አለ። ብዙ የማናቃቸው ጉዳዮች አሉ። ብትፈልጉም ባትፈልጉም ሲኒር አመራሮች እዚህ ያላችሁ ውጭም ያሉ እናንተን የሚመስሉ ሰዎች ኤግዚት ማድረግ አይቀሬ መሆኑን አምኖ መቀበል ያስፈልጋል። ሁሌ አለሁ ማለት አይሰራም። ነበርክ፣ ትሄዳለህ። ኢመርጅ የምታደርጉ ደግሞ አሁን ደግሞ ኤግዚት የምታደርጉ ደግሞ ሰዎች፣ ስልጣን ላላችሁ ሰዎች ብትፈልጉም ባትፈልጉም እድለኛ ከሆናችሁ ብቻ ነው የዚህን ኤግዚት የሚያደርግ ሰው ቻንስ የምታገኙት። ብዙዎች አላገኙም። ግማሹ ሞቷል፣ ግማሹ ጠፍቷል። እድለኛ ብቻ ነው ኖሮ የራሱን ስራም የልጆቹን ስራም ማየት የሚችለው። ኢመርጅ የምታደርጉም ደግሞ ይሄንን ፕሮሰስ ኢምብሬስ ከማድረግ ውጪ፣ በዚህ መንገድ ከመሄድ ውጪ ሀገር እሰራለሁ ብሎ ማሰብ አይቻልም። ብዙዎች እናስባለን ይላሉ። ማሰብ መልካም ነገር ነው። ባሰቡት መንገድ መጓዝ ካልተቻለ ግን ልማትና ብልጽግና አይመጣም። ማንም ሰው መጥቶ ባሌ አምራል ስላለ ባሌ አይቀየርም። ባሌ አምራል ካለ በኋላ ያን እሳቤውን መጓዝ አለበት፣ መድከም አለበት። አይታችኋል፣ ትናንትና የነበረንም ጉዞ ኤቭሪዴይ ዴይ እንደዛ መደከም አለበት። ከድካም ከልፋት ከላብ ውጪ ፍሬ ሊታይ አይችልም። ያሰብነውን መጓዝ ስንጀምር ውጤት እናያለን፣ ውጤት እናያለን። ኢትዮጵያ ውስጥ ሰላም የለም፣ ሰላም መቅደም አለበት መሰራት አለበት የሚል በተለያየ መንገድ ኮንሰርን ተነስቷል። ትክክል ነው። ሰላም ለልማት መሰረት ነው፣ ያስፈልጋል። ግን በግልጽ መናገር የምፈልገው ነገር ዛሬ የእኛ ምርጫ ምን እንደሆነ እዚህ ያላችሁ ሰዎች መገንዘብ አለባችሁ። ምርጫችን ምን እንደሆነ ካልገባችሁ መንገዳችን ለየቅል ነው የሚሆነው። ሁለት አርሶ አደሮች ነበሩ። አንደኛውም አርሶ አደር ሌላኛውም አርሶ አደር ፈጣሪ ወይ እባክህን ዝናብ አዝንብ እያዩ ይለምናሉ። ሁለቱም ለእርሻቸው ዝናብ አስፈላጊ ስለነበረ፣ ነገር ግን አንደኛው እየለመነ ምናልባት ፈጣሪ ጸሎቴን ሰምቶ ያዘንበው እንደሆነ ብሎ ቦይ ይቀዳል፣ እየቆፈረ ይለምናል። አንደኛው ጠዋት ተነስቶ ይለምናል፣ ማታ ይለምናል፣ አይቆፍርም፣ ቦይ አላዘጋጀም። ከሆነ ጊዜ በኋላ ኃይለኛ ዝናብ መጣ ያ እየለመነ ይጠብቅ የነበረውም መልስ አገኘ። ያ እየለመነ ይቆፍር የነበረው መልስ አገኘ። መልሱ ምንድነው? የመጀመሪያው አርሶ አደር ማሳውን በሙሉ ያ ኃይለኛ ዝናብ አጣጥቦ ወሰደበት። ለጸሎት ምላሽ አግኝተዋል፣ ስላልተዘጋጀ ግን ተበልቷል። ይሄኛ ሁለተኛው እየጸለየ የቆፈረው ዝናቡ ሲመጣ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 እራሱ እንመኘውን ሰላም አናመጣም፣ አናጸናም። ሰላም ከልማት ውጭ አይጸናም። የባሌ ወጣት አሁን የጀመርነውን ስራ ካየ አይዋጋም። ያጓጓል ልማቱ። እኔ እንደማምነው እናንተም እንዳላችሁት የኢትዮጵያ ልማት ከጫፍ ጫፍ መሄድ አለበት። ከትግራይ ጫፍ እስከ ጋምቤላ ጫፍ መሄድ አለበት። ከትግራይ ጫፍ እስከ ጋምቤላ ጫፍ የሚሄደው ልማት ግን ዩኒፎርም መሆን አይችልም። ሁሉም ጋር ሶፍመር ሁሉም ጋር ላሊበላ የለም። ሁሉም ጋር አክሱም የለም። ሁሉም ጋር አባ ጅፋር ቤተ መንግስት የለም። የእያንዳንዱን ከባቢ ጸጋ ለይተን አውቀን ማውጣት ስንችል፣ ያ ደግሞ ሲሰናሰል ሲደመር ኢትዮጵያን እንዳላችሁት እጅግ ያማረችና የበለጸገች ሀገር ያረጋታል። እዚህ ሁሉ ነገር ላይ ተኝቼ በሴፍቲኔት የሚኖር የሚራብ ሕዝብ ዜጋ ሆኜ ፈጣሪ ይመስገን ይህን ስለሰራን እንምልበት ቋንቋ አንደበት የለኝ ምሕረት ብቻ ነው ኢትዮጵያዊ ፈቅዶ ወዶ በገዛ ፈቃዱ ልመናን ጋብዞ እርዳታን ጋብዞ ችግርን ጋብዞ እጅና እግር አጣጥፎ የሚለምን ህዝብ መሆኑ ይቅር በለን ብቻ ነው የሚያስብለው። ሌላ ምንም ቋንቋ የለኝም። የእሱ ምሕረት ከተገኘ እኛ ከተጋን ግን ውጤት ይመጣል። እዚህ ያላችሁ ሲኒር አመራሮች፣ እዚህ የሌላችሁ ሲኒር አመራሮች ፐርሰንቴጁ ይለያያል አንዳንዶቻችሁ አምስት አንዳንዶቻችሁ ሶስት አንዳንዶቻችሁ አስር ሊሆን ይችላል። ግን ሼር አላችሁ፣ በአሁን ትውልድ ውስጥ ሼር አላችሁ። ያ እንድታይ የመጣችሁት ጠቅላችሁ አትውሰዱት፣ ቢኮዝ ብዙ ሚስ የተደረገ ነገር ስለነበረ ጠቅላችሁም አትተውት፣ የእናንተ ዘር ስላለ አሁን ያለውም ይሄን ይመን፣ የትናንትናውም ይሄን ይመን፣ የነገውም ይሄን ይመን ካለ ጥርጥር ኢትዮጵያ ትውልድ ተቀባብሎ የሚያጽናት ሀገር ትሆናለች። በትግራይ በአማራ በኦሮሚያ እንዳንድ አካባቢ የምናያቸው ጉዳዮችም መልክ እየያዙ ይሄዳሉ። ኢትዮጵያ ውስጥ ዛሬ ልጠቅልል የሚለውም ኢትዮጵያን አላወቃትም፣ ልገንጠል የሚለውም ኢትዮጵያን አላወቃትም። መገንጠልም መጠቅለልም አይሰራም። መስማማት፣ በትብብር ሁሉም ያለውን ሀብት እያወጣ እንዲህ ለማድርጎ መኖር ነው ብቻ ነው የሚያዋጣው። ይሄን መገንዘብ አለመቻል ነው ችግር ያመጣብን። ለምሳሌ ልገንጠል ብሎ ከሰሜን እስከ ደቡብ የተደራጀ ፓርቲ አለ። ከነዚህ ውስጥ አንዱም አንዱም ሀገሩን አያቅም፣ ህዝቡን አያቅም፣ ባህሉን አያቅም። የነጻድቃን ቲፒኤልኤፍ ልገንጠል በሚልበት ሰዓት እርግጠኛ ሆኜ የምነግራችሁ እነዚህ ወጣቶች በዛ ዘመን ትግራይን፣ ባህሉን በደንብ አያውቁትም። እልህና ቁጣን ያላቸው እንጂ የበቃ ዕውቀት አልነበራቸው። ኦነግ ቅድም ሌንጮ እንዳለው እንኳን ኦሮሚያን መገንጠል ቀርቶ የትውልድ ስፍራውን እንኳን በትክክል አያውቀውም። ባሌን አያውቅም። ሌላውም ነፃ አውጭ ይኸው ነው። የሶማሌውም የምናምኑ በትክክል ባህሉን አገሩን ሳያውቅ ነው ነፃ ልውጣ ብሎ። በጋራ መኖር ስንችል መከፋፈል ይሰበክ ነው ማለት ነው። ሊጠቅልል ባዩም ዘመን አያውቅም። አሁን ባሌ ይጠቀለላል አይጠቀለልም። እ ብትፈልግም ባትፈልግም አይቻልም። አለፈ። ያ ታሪክ ከኋላ ጋር መታሰር አያስፈልግም ትቶ ዛይ መኖር ያስፈልጋል። ምን ጠቀልላለህ? አታቀው እንኳ ልትጠቀልሉ አታቀውም። ይህን ሰፊ ምድር፣ ይሄን ሰፊ ህዝብ፣ ይሄን ሰፊ ባህል ሰብስበህ አንድ ማድረግ አትችልም። ያለው ምርጫ ተከባብሮ፣ ተደማምጦ፣ ተጋግዞ፣ ተካፍሎ በጋራ መኖር እንደሆነ ማመን ነው። ያ ሲሆን ሰላማችን፣ ልማታችን ይመጣል።